ሀገራችን ኢትዮጵያ በተፈጥሮና በሰው ሰራሽ ሁነት የተፈጠሩ እጅግ ማራኪ የሆኑ ሐይቆች መገኛ ናት። ከነዚህ ሐይቆች መካከል በስሙ ከተማ የተሰየመለት የወሎ ሐይቅ ከተማ ውበት የሆነው የሎጎ ሐይቅ ተጠቃሽ ነው። በአማራ ክልል ደቡብ ወሎ ዞን የሚገኘው የሎጎ ሐይቅ በሰንሰለታማ ተራሮች የተከበበ የመልክዓ ምድራዊ ገጽታው እይታን የሚማርክ ከደሴ ከተማ በስተሰሜን አቅጣጫ በ30 ኪሎ ሜትር ርቀት ላይ የሚገኝ የቱሪስቶችን ቀልብ መያዝ የሚችል የመስህብ ስፍራ ነው። በተሁለደሬ ወረዳ የሚገኘው ይህ ውብ የተፈጥሮ ሐይቅ በእርሱ የተነሳ ሐይቅ የተሰኘውን ስያሜ ካገኘችው ከሐይቅ ከተማ ሁለት ኪሎ ሜትር ርቀት ላይ ይገኛል። በሐይቁ ላይ የሞተር ጀልባዎችን ጨምሮ ለጎብኚዎች የትራንስፖርትና የመዝናኛ አገልግሎት የሚሰጡ ጀልባዎች ያሉ ሲሆን ሕሊናን የሚያሳርፉ ገዳማትና አብያተ ክርስቲያናት፣ መለስተኛ ሎጂዎች፣ ሆቴሎችና ካፍቴሪያዎችም በአካባቢው ስለሚገኙ ለጎብኚዎች ምቹ የቱሪስት መዳረሻ ነው። ይህ በመልክዓ ምድራዊ ገጽታው ውበትን የተላበሰው የሎጎ ሐይቅ የገበታ ለትውልድ ሀገራዊ ፕሮጀክት አካል ውስጥ ከተካተቱት ፕሮጀክቶች አንዱ በመሆን በመልማት ላይ ይገኛል። በሐይቁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያው ዩኒቨርሲቲ በመባል የሚታወቀው የአቡነ ኢየሱስ ሞአ አንድነት ገዳም ይገኝበታል። ይህ ገዳም ከመንፈሳዊ አገልግሎቱ ባሻገር ቱሪስቶች የሚጎበኙ በመሆኑ የተለያዩ ቅርሶችን የያዘ ሙዚየም ወይም ማኅደረ ታሪክ ያለው ነው። በዛሬው መሰናዷችንም የሎጎ ሐይቅ ላይ አተኩረን ቆይታ እናደርጋለን። ተመልካቾቻችን የቶና መሰናዷችንን ጀምረናል። በዛሬው የቶና መሰናዷችን መዳረሻ ያደረግነው የሎጎ ሐይቅ ምን ያህል ለመዝናኛ ምቹ ነው? በተለይ ደግሞ ከዚህ ከገበታ ለሀገር ግንባታ ጋር በተያያዘ መጪው የሎጎ ሐይቅ ተስፋ ምን ይመስላል? እንዲሁም ለከተማ አስተዳድሯስ ምን ይዞ ይመጣል? የሚለውን ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። የቱሪዝም ባለሙያ እየጠበቀች ነው። በቀጥታ ወደ እሷ አልፋለሁ። ስለሐይቁ አጠቃላይ መረጃ እንዲሁም በሐይቁ ዙሪያ የሚዝናኑ ወጣቶችን ወይም ግለሰቦችን አግኝተን ደግሞ የምናወራቸው ይሆናል። አብራችሁን ቆዩ። እንኳን ሰላም መጣ ሀጡማ የመዳረሻ ልማት ባለሙያ ክፍ። አሁን የምንገኘው ከተሁለደሬ ወረዳ ላይ በሚገኘው ሎጎ ሐይቅ የተዋበው ተፈጥሯዊ ሎጎ ሐይቅ ላይ ነው የምንገኘው ይህ ሐይቅ ስፋቱ 23 ስኩዌር ኪሎሜትር ነው። ጥልቀቱ ደግሞ 88 ሜትር እንዲሁም 1950 ሜትር ከባህር ጠለል በላይ ከፍታ ያለው ሐይቅ ነው። ይህ ሐይቅ በውስጡ 3 አይነት የአሳ ዝርያዎችን አካቶ ይገኛል። እነዚህም ቀረሶ፣ ዱቤና አምባዛ ይባላሉ። ሶስቱም ለምግብነት አገልግሎት ይውላሉ። ሐይቁ የሚሰጣቸው ለህብረተሰቡ ወይም ለማህበረሰቡ በአሁኑ ሰዓት ለመጠጥ ውሃነት፣ እንዲሁም ለአሳ ማስገር፣ ለመዝናኛነት፣ ለዋና ስራ፣ ለመስኖ ስራ እነዚህ የመሳሰሉትን ጠቀሜታዎች እየሰጠ ነው የሚገኘው። አሁን የምንገኝበት ቦታ ደግሞ የመዳረሻ ቱሪስት ፍሰት መረጃ የምንይዝበት ሪኩም ሎጂ ይባላል። ዋናው በወረዳችን እንዲሁም በዞንም ሆነ በክልል ታዋቂ ሎጂ ነው። እዚህ መዳረሻ ላይ ወይም ደግሞ እዚህ መዝናኛ ቦታ ላይ የመዳረሻ ቱሪስቶችን መረጃ ባህልና ቱሪዝም በከፍተኛ ደረጃ የሚይዝበት ሎጅ ላይ ነው ያለ ነው። ስለዚህ ዞር ዞር ያለ ሎጅንና የሚዝናኑ ሰዎችን ቆይታ እናደርጋለን። እንዲሁም ስለ አጠቃላይ ስለሀይቁ የሚደረግለት እና በተለይ ደግሞ ከማስታወቅ አንጻር እየሰራችሁት ያለውን ስራ ለተመልካቾቻችን የምናደርስ ነው የሚሆነው ተመልካቾቻችን በሎጎ ሐይቅ ክፍል ካለው የኤርዲኮም ሎጂ ላይ ነው መዳረሻችን እናድርገን ያለን አሁን በድጋሚ ያምራችሁ። ወዳጆቻችን መዳረሻችንን ሎጎ ሐይቅ ላይ ስናደርግ እንደ አጋጣሚ ደግሞ እንደሚጋቡ ባልና ሚስት አገኘን። አዲስ ሙሽራ ከእነሱ ጋር ቆይታ እናደርጋለን። እንኳን ደስ አላችሁ። እንኳን አብሮ ደስ አለ። አመሰግናለን። የጋብቻ ቀናችሁ ዛሬ ነው? ደስ ብሎኛል ስላገኘኋችሁ። እዚህ ደንበኛ ናችሁ መሰል፣ መዝናኛው። እዚህ ደንበኛ ነን። እዚህ ላይ የተጣበሳችሁት በአጋጣሚ ጥያቄ ለመመለስ ያክል በአጋጣሚ፣ እዛ አይደለም ግን፣ በጓደኛ ሰርግ ላይ ሚዜ ሆኜ ሄጄ እሷ ደግሞ ባለቤቱ ቤት ተከራይታ ስትኖር ነበር እና እኔ ክርስቲያን ነኝ፣ እነሱ ሙስሊም ናቸው። እና የሙስሊሞችን የክርስቲያኖችን የምታስተናግደው እሷ ነበረች እና እሷ ቤት ገባሁኝ። ከዛ ወሬ ተጀመረ። ከዛ ቀን ጀምሮ ነው ተውቃች። ስለዚህ በትልቅ ሰርግ መሃል ትንሽ ሰርግ ያለ የሚባለው ማለት ነው። እውነት ነው። እውነት እስኪ እንግዲህ አሁን ያለ ነው ሎጎ ሐይቅ ላይ ነው። እዚህ ላይ ደግሞ አሁን ደግሞ ፕሮጀክት እየተሰራ ነው እና ይሄ ምን ያህል ሕብረተሰቡ ይጠቀምበታል ይህን መዝናኛ የሚለውን እስኪ ሀሳብ። እሺ ይሄ ከተማይቱ ያው እንደምታውቁት በጣም ረጅም እድሜ ያላት ናት። ያላት የመዝናኛ ቦታዎች ደግሞ ውስን ነበሩ። ያሉ እነዚህ አሁን የምታዩቸው ነበሩና አብዛኛው ወጣት እዚህ መጥቶ ነበር የሚዝናናው። ይሄ ወረዳ ብቻ አደለም መጥቶ የሚዝናና የነበረ ከኮምበልቻ ከውጫሌ እስከ መርሳ ያለው አካባቢ፣ በዚህ አካባቢ ያሉ በጠቅላላ እዚህ ጋር መጥተው ነበረ የሚዝናኑት። በተለይ ደግሞ አሁን በዚህ ለገበታ ለሀገር ከተያዙ ፕሮጀክቶች ውስጥ አንደኛው ይሄ ነው እና እንደ ይሄ መሰራቱ ለከተማዋም ለከተማው ማህበረሰብ አጠቃላይ ለአካባቢ ማህበረሰብ ምን ያህል ተስፋ ይኖረዋል ትላለን? አንደኛ ይሄ ደረጃውን የጠበቀ ሪዞርት የሚሰራው እና ትልቅ ሆቴል ነው የሚሰራው፣ ትልቅ መናፈሻ ነው የሚሰራው። ስለዚህ ይህን ለማየት ከየቦታው ብዙ ሰዎች ይመጣሉ። ስለዚህ እዚህ አንደኛ እዚህ አካባቢ ወጣት ማህበረሰብ እዚህ ጊዜውን ሌላ ቦታ ከሚያሳልፍ እዚህ ጋር የማሳልፍ እድል ሰፊ ነው። ከዚህ በተጨማሪ እዚህ ጋር የተለያዩ ወጣቶች ስራ የሚቀጠሩበት አጋጣሚ ይፈጠራል ብዬ አስባለሁ። ከዚህም አለፍ ብሎ እንደገና ሌሎች ሰዎች ከሌላ ቦታዎች መጥተው ለመዝናናት፣ ለማየት፣ ለመጎብኘት ይመጣሉ። ስለዚህ የከተማውም አካባቢ የተለያዩ ንግዶች መስፋፋት እድል ይኖራል። አካባቢዋ በዛ አጋጣሚ የተለያዩ የልማት መዳረሻ ትሆናለች ብዬ ተስፋ አደርጋለሁ። ይህም በመገንባቱ ስለዚህ ይህ ከተገነባ በኋላ እንግዲህ የተለያየ ማህበረሰብ ወደዚህ ከተማ ይገባልና የአካባቢ ማህበረሰብስ የሚመጡ እንግዶችን እንዴት መቀበል አለበት? ወጣቱስ ምን ማድረግ አለበት ትላለ እንግዲህ ያው ወሎ እንግዳ በመቀበል አትታማም። በተለይ የተሁለደሬ ህዝብ ደግሞ ሙስሊም ክርስቲያኑ በጋራ የሚኖርበት ነው። ሞር አንን ለያይ ማለት ይቻላል። እኔ እንደምታያቸው አብዛኛው ጓደኞች ሙስሊም ናቸው። እሱ የምታየው ጓደኛ ከሀያ ዓመት በላይ ያለው ጓደኛ ሙስሊም ነው። አብረን ነው አንነጣጠል። ይህ ማለት ምንድን ነው? እኛ እንግዳ ተቀባይነታችን ምን ያክል የጎለበትና ከውጭ ለመጣው እንግዳ እንግዳ ተቀባ በጣም የሰፋ መሆኑ የሚያመለክት ነው እንደ አጠቃላይ ስናይ ከውጭ የመጣውን በፍቅር ከዚህ በፊት በነበር በባህላችን መሰረት በአብሮነታችን መሰረት የመንግራት ተቀባይነታችን መሰረት ማህበረሰቡ ከሌሎች የሚመጡት እንግዶች በዛ መቀበል አለባቸው ብዬ ተስፋ አደርጋለሁ። ደግሞ በዛ መልኩ ይሄዳል እርግጠኛ ነኝ። አመሰግናለሁ። እንግዲህ የተገናኘ ነው በጋብቻችሁ ቀን ነው። መልካም የትዳር ዘመን ይሆንላችሁ፣ ውለዱ፣ ክበዱ። የክርስትናችሁ ደግሞ እንገኛለን። አባታችን፣ ልጆት ስላገባ እንኳን ደስ አለዎት። እንኳን አብሮ ደስ አለ። አይ፣ ደስ ብሎኛል። እስኪ እንግዲህ እርሶም ብዙ አመት እዚህ አካባቢ ኑረዋል፣ ነዋሪ ነው። ስለ ሀይቁ እስኪ አንዳንድ ነገር ያውሩን እስኪ

አሁን እኔ አሁን አየሁ ልጅ ዛርኩ እግዚአብሔር ይመስገን። ድንገርህ የልጆችህና ታራየችም ዘጠና ሦስት ዓመቷ ሞተች። እኔ ታልሞት ግን አየሁ እግዚአብሔር ይመስገን። ይኸው ልጄ ነው የልጄ ባል ነው እነዚህ ሁሉ ጓደኞቹ ናቸው። እግዚአብሔር ይመስገን። እና ሐይቁ ላይ እንዴት ነበር አባታችን ሲያድጉ ይሄን ሐይቅ እንዴት ነበር የሚጠቀሙበት? ይሄማ ዓሳ ወዳድል ነበር። እንደ ዛሬ ትናንሽ አይደለም። ዝም ብለህማን እያነሳን መብላት ነው። ይሄ ቦቆሎ ነው፣ ሚያዚያ ነው ዝም ብሎ የሚዘራው። እንደዚያ አለ ዛፍ ያለ ምንም የለ፣ ዝም ብሎ ዋርካ ብቻ የተተከለ ይሄ ነበር እንጂ ዝም ብሎ ቦቆሎ፣ ዝም ብሎ በርበሬው፣ ቦቆሎ ዝም ብሎ ነበር። ዝም ብለህ ዓሳው እንደፈለገ ወዳድል፣ ዓሳ የድሮ ዓሳ ሐይቅ የተፈጥሮ ቢሆንም ያሳደገን ከልጅነት ስተውቅ ድረስ ያሳደገን ይሄ ባህር ነው። አሳ በማስገድ አሳ እያሰገድን በታንኳ የለም እንጂ በታንኳ ሆነን አሳ እያሰገድን እየሸጥ፣ እየጠጣን እየለበስ ከቤተሰብ ጫና ወጥተን እዝ ደርሰናል። ያወቀበት ያው ቤትና ንብረት እያደረገበት ነው ደግሞ ትምህርት በተለይ በተለይ ባህሩ አሁን ድረስ የሚያገለግለው ለተማሮች ለሚማር ሰው የቤት ኪራይ እየከፈለላቸው እንደጋ ደግሞ ከቤተሰብ እነሱ አይፈልጉም። አሳገለው ነው የሚያሰገሩ ልብሳቸውንና ትምህርታቸውን እየተማሩበት ነው። ይሄ ባህር አሁን ድረስ የሚያገለግለን ማለት ነው። እኛ ይሄ ባህር መኖሩ ከደሴ ከኮምቦልቻ፣ ከተለያየ ቦታ የሚዝናኑ ሰዎች ሲመጡ የፎቶ ስራ እንሰራለን፣ እና ባህሩ መኖሩ ትልቅ ባህሪው አለው። ለዋና መጀመሪያ ከሰባት አመት ጀምሮ ልጅየው ዋና ይለምዳል እንዲያል ከለመደ በኋላ ወደ አሳ መስገር ማስገር ነው የሚገባው። ከዛ ለራሱም ጠቅሞ ለቤተሰብም ጠቅሞ እዚህ ድረስ ሲጠቀም የከረመ ነው። እኔ አንደኛ ለምሳሌ ከቤተሰቤ አባቴ ማች ነው ያሳደገኝ አጓቴ ነው፣ ግን አሳ እየገደልኩ ልብሴን እየለባበስኩኝ ትምህርት ትንሽ እስከ ስምንት ተምሬ አለሁኝ። ከዛ በኋላ ትዳር መስርቼ ልጆችን ያስተማርኩት በባህር ነው። አሳ እየገደልኩኝ የመጠጣውን ጠጥቼ የምለብሰው ለብሽ። አዎ አሳ እያሰገርኩ ማለት እየገደልኩ ነው ማለት ነው። እና ስለሆነ እዚህ የደረስኩት እዝን ነው። አሁን ድረስም የኔው ልጅ የራሴው ልጅ አሁን አሳ እያሰገረ ራሱን ችሎ የተቀመጠው በዝ በባህር ነው። አሁን ደግሞ ልማት እየመጣ ነው እና ይሄ ሐይቁም እየለማ ነው እና እንዲህን ስታዩ ደግሞ ምን ተሰማ? ይሄንም አልኩህ። ጥሩ ታዲያ፣ ትንቢት ይነግሩን ነበር። ባህሩ ታጥሮ በጣሳ ይሸጣል፣ ይነግሳል ይሉን ነበር። አየን፣ ይኸው፣ እግዚአብሔር ይመስገን ነገሠ። እኔም ልጆቼን ተቀምጬ የእርሻ ቦታ የነበረውን አሁን ሌላ ቦታ ኖኛለሁ። እዚህ መቀመጤ ናፊ ትልካም እግዚአብሔር ይመስገን ባአርተቤት የታታ እሑድ አለ እኔ አየሁ፣ ልጆችን አየሁ። እግዚአብሔር ይመስገን። ስለዚህ እድለኛ ነዎት። እድለኛ እግዚአብሔር ይመስገን። ይኸው ደግሞ አሁን ደግሞ አንድ ሀብታም ልጅ መጥቶ አደረሰኝ። እግዚአብሔር ይመስገን ብሞት ሎጎ ሐይቅ እንግዲህ በተሁለደሬ ወረዳ ውስጥ የሚታወቀው ሐይቅ ነው። በሐይቅ ከተማ አስተዳደርም ደግሞ ሁለት ኪሎ ሜትር ርቀት ላይ ስለሚገኝ በሁለቱም ቁጥጥር ውስጥ ነው ያለው፣ ለማልማት ትንሽ አዳጋች ኗል። የአሳስጋሪዎች ማህበር ና የጀልባ ማህበር የጀልባ ሰራተኞች ማህበር አላቸው። እኛ ዙሮ ያለውን ስራ እየተጋራ ነው እየሰራ ነው ያለነው። የቱሪስት ፍሰት መረጃ አሪኩም ልጁ ላይ ከአሁን በፊት ስለሚያዝ አሁንም እንይዛለን። እንደዚሁም የእምነት ቱሪስት ፍሰትም ገዳሙ ጋር እንይዛለን። እየተጋራናቸው ያለንበት ምክንያት አንደኛው ምንም እንኳ የከተማው ቢሆንም የተለያዩ ትራንስፖርት አገልግሎት የተለያዩ የሸቀጥ ሽያጮች አሉ። እነሱ ለወረዳውም ማህበረሰብ እየጠቀመ ስለሆነ ቱሪስት መረጃዎችን እንይዛል። የእምነትም ሆነ የመዳረሻ ማለት ነው። ይሄ ባህሩ ከሚሲ የመተው ይሄን ባህር በጣም እንደ ወርቅ አርገው ነው የሚያዩት። እየመጡ አይመራቸውን አዲስ አበባ የሚሄዱት ይሄ ባህር ነው። በወዲያ በኩል በዚህ በአገር ገበታ የሚባለው መናፈሻ ነበረው። አሁን እሱ እሱ እንዲየመጡ በደንብ አድርገው አይመራቾን አዲስ አበባ የሚሄዱበት ባህር ነው ይሄ ባህር። አሁን ደግሞ የሀገር ገበታ አሁን አለ እሱ አሁን ትልቅ ጥቅም እየሰጠው እሱ ነው። አሁን ደግሞ ስራ ፈትን ይዞ እያሰራና ኑሮ እንዲመራ ያደረገው ሀገር ገበታ ነው። አገልግሎቱ በጣም ኃይለኛ ነው። የመጀመሪያው ስራችን የፕሮሞሽን ስራ መስራት ነው። በተለያዩ ሚዲያዎች በማስተዋወቅ ሐይቁ ባለሀብቶችም ሆኑ የአካባቢ ተወላጆች ባለሀብቶች ወደ ልማት እንዲገቡልን የማስተዋወቅ ስራ እየሰራ ነው ያለ ነው። እሱንም በሚዲያ እንዲተላለፍ በሬዲዮም ሆነ በቲቪ እንዲተላለፍ እንዲሁም ደግሞ በተለያዩ በራሪ ወረቀቶች የማስተላለፍ ስራውን እየሰራ ነው የሚገኘው። መሰረተ ልማት አንዱ መንገድ ነው። የመጀመሪያው ስራችን መንገድ ጠረጋ ማካሄድ፣ የተሰበሩ መንገዶችን ማስጠገን ነው። እሱንም ከመንገድ ትራንስፖርት መስሪያ ቤት ጋር በመተባበር እየጠገንና እየሰራን ያለ ሁኔታ ነው ያለው። ከከተማ አስተዳደር የባህልና ቱሪዝም ጽሕፈት ቤት ባይኖርም ማለት በማስታወቃችን ምክንያት ገበታ ለሀገሩም ሆነ ሌሎች ባለሀብቶች አሁን ወደ ልማት እንገባለን የሚል ሀሳብ አለ። ገበታ ለሀገሩም ወደ ስራ ገብቷል። በወዲያ በኩል በእሱ በሚሰራበት በኩል ደለን እንዳይደልን መክቶ እኔ ማይቸዋለ መክቶታል። በስካባተር ቆፍሮ እዛ እንዲዘቅጥ አድርጎታል። አንድ የለውጥ ያና ይተነለታል። እየለማ ስለሆነ ደስተኞች ነን። ምክንያቱም የእኛ ስላልሆነ ብለን ወደኋላ አላልንም እና አንዱ ዝም ብሎ ከመተው ይልቅ ተጋርተ ነው እየለማ ያለበት ሁኔታ ነው ያለው። ጊዜ ጊዜው ያው ምንም የምንሰራው ነገር የለም። ከመንግስት አካላት ግን ወሎ ዩኒቨርሲቲ የመጣ የጽዳት ነገር ምናምን ይሰራል። ያው እኛ እስካሁን ምንም የሰራነው ነገር የለም። ጥቅሙን ያወቀበት ይጠቀማል። ጥቅሙን የማላወቀበት ደግሞ መቼም ሁሉ ነገር እኮ እግዚአብሔር አይመራም እራሱ ሰውየው ይሄ ጠቅመኛል ብሎ ታላ ይሄ ይጠቀምበታል ታላ ደግሞም አሻግሮም ይሄም አለ የማየውም አለ ስለሆነ ይሄ ባህር በጣም የጠቀመንኛ ትልቅ ገለት አለበት፣ ትልቅ ገለት አለው። ይሄ ባህሩ የተፈጥሮ እግዚአብሔር ያመጣልን ጥሩ ነው ያ ያረገልን። እና እዚህ ድረስ ነው ሁን ነው የማውቀው። አሁን ድረስም ያው እኔ ትንሽ ያው የመስራት ችሎታ ቢኖረኝም፣ ስራ አስቸኳይ ስርዐት አለብኝ፣ ግብርና ነው የምሰራው። አለመቸኝ ስለሚል ነው እንጂ አሁን ድረስ እኔ ተስፋ አለኝ እሱ ጋር ከባህሩ ጋር አሳ የሚጠብሱ አሉ። የጀልባ ስራ አለ እና የካሜራ ስራ እንሰራለን። ዙሪያውን እንደምታየው ብዙ ቦታዎች ያለሙናቸውና የግለሰብ መሬት ነው። እሱ መሬት ደግሞ ካሳ ይፈልጋል። ኢንቨስተሮች ሲመጡ በዛ ልክ ነው ወይ እውነት ካሳውን የሚከፍሉት? እሱ ነገር ወደ ስራ ለመግባት ትንሽ አዳጋች ሆኗል። የአካባቢው ተወላጅም ሆነ ባለሀብት ለማልማት ከመጣ እድሉን እንሰጣለን የሚለው አስተዳደርም ሆነ የከተማ አስተዳደርም ሆነ ወረዳው ያለው ሀሳብ ይህ ከሆነ ደግሞ ከቀጣይ የመልማት እድሉ ከፍተኛ ደረጃ ላይ ይሆናል ብዬ አስባለሁ። አሁን ላይ ቢያንስ ገበታ ለሀገሩ ግንባታ ላይ ነው ያለነው። ወደ ስራ ሲገባ ደግሞ የስራ እድሉ ይጨምራል ብዬ ነው የማስበው። ገበታ ለሀገሩ መምጣቱ የቱሪስት ፍሰቱ ይጨምራል፣ እኛም ስራ ይኖረናል ብለን ተስፋ እናደርጋለን እና አሁን በተፈጥሮ ብቻ ነው ያለው እና አሁን ገበታ ለሀገሩ ሲገነባ ግን ከተለያየ ቦታ ቱሪስቶች ይመጣሉ ብለን ተስፋ እናደርጋለን እና ጥሩ ነገር ነው ገበታ ለሀገሩ እዚህ መታቀፍ ነው ይህን የዝህን ሀገር ብቻም ሳይሆን የትም ሀገር መጥቶ አሁን እዛ ከሁለት ሺ ያለነሰ ህዝብ ነው። ሊማ ሆን አሻገር እያየርኩ ነው ጣገቡ መሳርሰብ ይሄ የኔም ቢጤ ቤቱ እንዲመራ አርጎታል። ይህ እንደገና ደግሞ ወጣቶቹ ደግሞ ከሱስ አላቆ እንዲሰራ አድርጓቸዋል። ትልቅ ለውጥ አለው ብለን እኔ በራሴ በኩል አመኝበታለሁ። ለከተማ እድገት እንደምታየው ዛሬ እሁድ ላይ ስላልመጣችሁ ነው እንጂ ቅዳሜ ስለሆነ እንጂ በጣም ቱሪስት አለው። ለሀይቁም ሆነ ለባጃጅ ማህበር በጣም የቱሪስት ማለት የገቢ ምንጭ ነው። የተለያዩ ሸቀጦችንም ሆነ የተለያዩ ምግቦችን፣ የተለያዩ መጠጦችን ውሃ ሊሆን ይችላል። ምግቦችም ሆነ ሁሉን ነገር በሽያጭ በቀላሉ መልኩ እንዲሸጡ ለማህበረሰቡ ትልቅ ጥቅም እየሰጠ ያለበት ሁኔታ ነው ያለው። እንዲሁም በቀጣይ ደግሞ ከዚህ የተሻለ ይሆናል ብዬ ነው የማስበው። እኛ ያው እንግዲህ ያው ይምጡ ያው ጥሩ አድርገን በፈገግታ በም ተቀብለን ተቀበለን እናስተናግዳለን። ያው መንግስት ጥሩ ነገር እየሰራ ስለሆነ እኛ እንግዲህ በሙያችን አበርክቶ እናደርጋለን። ያው ጥሩ ማስታወሻ ፎቶዎች እንይዛለን ይዛለን እንዲዝናኑ እናደርጋለን አደርጋለን ብለን ተስፋ እናደርጋለን። ተመልካቾቻችን የቅዳሜ ቡና የቶና መሰናዶችን እየተከታተላችሁት ይመስላል። በሎጎ ሐይቅ መዳረሻችን አድርገን ስለ ሎጎ ሐይቅ አጠቃላይ መረጃዎችን ወደ እናንተ አደረስን። ሳምንት በሌላ ቦታና በሌላ ርዕሰ ጉዳይ እንጠብቃችኋለን። እስከ ሳምንት ሰላም ቆዩ።